አንድ መዝሙር ሰምታችሁ ይሆናል እግዚአብሔር ሲረዳ ከሰማያት ወርዶ የሚል ገና ሳንፈታ እስር ቤት እያለን ነው የዘመርነው ዘምሩታል ቀደም ብላችሁ ዘምሩታል እሱም ደግሞ አደረገው እግዚአብሔር ይመስገን ለምንድን ነው የዘመርነው በነገራችን ላይ እስሩ ያው በሰባ አንድ ዓመተ ምህረት ክረምት ላይ መጣ ገባን የሚሆነው ብዙ ነገር ሆነ አሁን እዛ ዝርዝር ውስጥ ብገባ አሳድራችኋለሁ አሁንም የረዘምባቸው ልትኖሩ ትችላላችሁ። እና እንደዚያ እንዳይሆን ወደዚያ ልምጣ። ከታሰርንበት ጊዜ ጀምሮ እስከ ተፈታንበት 1978 ዓ ም በየመሃሉ አንድ በተደጋጋሚ እንደ አዝማች የሚሰማ ዘበት ነበረ። ይዘብቱብን ነበር እግዚአብሔር እስቲ የምታመልኩት እግዚአብሔር ከእኛ እጅ መጥቶ ያውጣችሁ ሲ እግዚአብሔር ከሰማይ ወርዶ ይርዳችሁ ይሉን ነበር። ደብድበው ደብድበው ደብድበው ሲደክማቸው ያውጣችኋ ይሉን ነበር። በተለይ በመጨረሻ እቺ መዝሙር የተጻፈችበት ወቅት ላይ ቦረና ነገሌ የሚባል ቦታ ተወስደን ነበረ። ከይርጋለም ብዙ ኪሎ ሜትር ወደ ኋላ ወደ በረሃ ማለት ነው ተወስደን ነበረ። ሰው እንዳያገኘን ካሰናበቱንም እዚያው ማንም ሰው ሳይሰማ ሊያሰናብቱን ነበረ የወሰዱን። እዚያ እያለን አንድ ቀን የመቶ አለቃ ስሙ አሁን ረስቻለሁ። አንድ የመቶ አለቃ የወይን ቤት አዛዥ ነው። ምን እንደነካው አላውቅም፣ ተቆጥቶ መጣ። በጠቅላላ በጠቅላላ ያላቸውን ነገር ፍራሽ የብርድ ልብስ፣ ኬሻ፣ አንሶላ፣ የቀን ልብስ፣ የሌሊት ልብስ፣ አንድ ነገር ጫማ ሳይቀር አውጡልኛል። በሙሉ ወጣ በሙሉ ወጣና የእቃ ማሸጊያ ክፍል ገባ። አንድ ሸሚዝ፣ አንድ ሱሪ፣ ምናልባት አንድ ነጠላ ጫማ ብቻ ቀረ በእጃችን እና አንዲት አንሶላ ምታነጥፉት ነገር የለም፣ እሱን በላያችሁ ላይ ጣል አድርጋችሁ ነው ምታድሩት። እና በዚያ አስቀሩን። እንደዚያም አድርገው ያለ ቅያሪ አስቀርተውን እንግዲህ እዚህ ሀገር ቅማል የለም አይደለም። ስሙን ስጠራ እንዳትጠየፉ ብዬ ነው። ቅማል በቅማል ስንሆን ያም ሳያንስ እያወጡ የጉልበት ስራ ያሰሩን ነበር። ያቺን ሱሪያችንን ስትቆሽሽ አውጥተን አንሶላ ሸርጠን አገልድመን አጥበን እናሰጣለን። አንድ ወንድማችን እንደዚሁ ሱሪውን አስጥቶ እያለ ስራ ውጣ ተባለ። አረ ሱሪ የለም አለ። ራቁትህን ውጣ አለ። እንዴት ራቁቴን ውጣ አለ። ወይ ልብሴን ስጡኝ ለብሼ ልስራ ወይም ተውኛል ይሰሙ ነው እራቁትህን ውጣ ይህን ስታውቅ ለምን ታሰርክ ወተህ ትሰራለህ አሁን ትንሽ ንግግሩ ትንሽ ተራዘመ ስሜቱም መጣ እዛ ላይ እዚያ ላይ ምን አለ እግዚአብሔር ከሰማይ ወርዶ ሲረዳችሁ አያለዋል ከመካከላችን ደግሞ አንዱ እግዚአብሔርስ ከሰማይ ወርዶ እንደሚረዳን እናውቃለን አለና መለሰ ከዛ ለስራ የሚወጣውም ወጣ እና ሰርተን ተመለስ። ያቺ ውስጣችን ገብታ ተቀረቀረች። እግዚአብሔር ከሰማይ ወርዶ ይርዳችሁ የምትለው ሐሳብ ተቀርቅራ ስትብላላ ስትብላላ ስትብላላ ቆየችና መዝሙር ሆነች። ጌታ የተመሰገነኝ ስሙ ይባረክ። መዝሙር ሊሰጣኝ ፈልጎ ነው። እዚያው እስር ቤት እያለን ጻፍን። እዚያው እስር ቤት እያለን ዘመር። ለመጀመሪያ ጊዜ ይህንን መዝሙር ስንዘምር ጮክ ብለን ነው የዘመር ነው። በሹክሹክታ ቀስ እያል ነበር ከዚህ ፊት የምናንጎራጉረው። አሁን ጮክ ብለን ስንዘምር ቤተ ክርስቲያን ውስጥ ያለን መሰለን። የዛ ዕለት ዘምረን ዘምረን ዘምረን ዘምረን የእግዚአብሔር መንፈስ መሀላችን ወርዶ እንደው ሌላ ሲያደርገን እስር ቤት መሆኑ ተረሳ። አንድ ወንድም ብድግ ካለና ድምፁን ከፍ አርጎ እዛ ውጭ ያሉ ፖሊሶች ሁሉ እስኪሰሙ ድረስ ሀሌሉያ፣ ሀሌሉያ፣ ሀሌሉያ የተፈታ ሕዝብ ነው፣ የተፈታ ሕዝብ ነው አለ። ወህኒ ቤት ውስጥ እኮ እንታ የተመሰገነ እግዚአብሔር አንድ ነገር አለው ከፊታችን ማለት ነው አለኛ። እንደዚያ ሆነን አናቅማ እስር ቤት ውስጥ ማለት የእግዚአብሔር መንፈስ ወይኒ ቤት ውስጥም ይወርዳል ማለት ነው። ወረዳ ወረዳ ወርዶ ትንቢት አናገረና ጌታ ተመሰገነ። መንፈሱ ሲወርድ ሰዎች ትንቢት ይናገራሉ። ደግ ደግ ትንቢት የእግዚአብሔርን ታላቅነት የሚያሳይ ትንቢት። ጌታ የተባረከ ይሁን። ዘምሮ አለ። ሳትወጡ እዚች ሆናችሁ ዘምሮ አለ። ዘመርን ደህን አርገ። ጌታ ተመሰገነ። ያችን መዝሙር ከዘመርን በኋላ ሁለት አመት ቆየን ወጣን። ከዚያ በኋላ